ሁሉ አድርጎ ነው የሚፈጥርሽ። ግን መጀመሪያ ያሰጠሽው ውበት ዛሬ አምጥቶ አይደፋልሽ። ሀብታም ስትሆኝ ሀብታም ስትሆኝ ልብስ ብቻ የምቀይር ይሄ ድሮ ቪዲዮ እያመጣሽ እያንዴ አንዲ ሻንቺ እንደዛ አድርጎሽ ነበር ከደ አድርጎሽ ነበር እያልሽ የተማለት ትናንትና ምን ነበርኩ ብለሽ ማሰብ ነው ያለብት። ሙሽ የነሱን ቪዲዮታቸው ወርደሽ መመልከት። ትናንትና እኔ ምን ላይ ነበርኩ? እስኪ ነገስ ምንድን ነው? ለልዩስ ምንድን ነው? ጥሪት ጀመዴው ገንዘብ ብቻ አይደለም እኮ የሰው ልጅ እውቅናማ ያስፈልገናል። ወላሂ እውቅና ያስፈልገናል። ነገ ልጅ ስትወ ልጅ ቁርአን አስተምሪ ስትገና ገንዘብ አለኝ ብለሽ በገንዘብ ከማስተማርሽ በፊት መጀመሪያ አንቺ አስተምሪ ቤትሽ፣ ከዚያ ያለውን ደግሞ ይጨምርለታል እንጂ አይቀንስለት ማለት ነው። መጀመሪያ ቤት ገንዘብ ምንም ነገር አያደርግልም ለኛ ነግሪያቸው አሉ ህቶች ወላሂ፣ ገንዘብ ለኛ በምንም ነገር የሽራፊ ያክል ሀይረ ሰራሽ ነው። እዛ ቀዘኛው ቤት የሚጠቅምሽ እያንዳንድሽ ማለት ነው። እሚዲያ የመጣ የወጣ ሴት ሁላ ባለያ አይደለችም። እሚዲያ ላይ የወጣ ሁላ ተፈጣሪ ራቅ አይደለም። ሁሉም ሰው አንድ አይደለም። ግን አይጥ ባጠፋ ዳዋ ተመጣ ይሁን ፋጡ ማየርሽ፣ የሆነ ነገር እያረግሽ የሆነ ፕሮፋይልሽን ትቀይራለች። ፋጡ ማተዋለሽ፣ በዛ ልክ ሃይማኖትሽን ታውርጀዋለሽ ታች ወላሂ በዛው ልክ ሃይማኖታችንን ሳጅ በእግራችን እናስረግጧለን። እኛው በራሳችን ስማችንን እነ ፋጡማ እንደዚያ አይደሉም። እንደ ፋጡማ ስሟን ተሸክማለች እንደ ፋጡማ ይችም እንግና ሀቢባ እንደዚ ናት። ስሟን ብቻ ነው እንጂ ሃይማኖት ምንድን ነው? እነዛን ሰዎች ራሱ ወንጀል እየከተሻቸው ነው። በአንቺ ስበብ ወንጀል እየገቡ ነው ሰዎች በአንቺ ወንጀ በአንቺ ስበብ እኔ ራሱ ወንጀል እየገባ እከሌኮ እንደዚ ናት እያልኩ የሌላ ቦታ እጀ እናገራለሁ። ግን መጀመሪያ ማንቺን መናገር መንበረብ ጥፋሶ የማነው የራሴ ነው። እኔ ሀዩ ስታጠፋ አይነት አልነገርኳት። ሌላ ቦታ ጀማማት የለብኝም። ፊት ለፊት መጥቼ እሱ ሀገር መጋፈጥ አለብኝ ግዴታ ማለት ነው። ሀዩቴ እንደዚህ እንደዚህ ነሽ በቃ ተሰርች ተማሪ እላታለሁ። እንቢት አለችኝ። አሁንም አልሰረቻት። ምክንያቱም ነገሯ ተጠየቃለሁ ሁሉ ከሌላ ማንኛችንም ወደዛው ሀጅ ነን። ሙስሊም ክርስቲያን የለም። ግን ደግሞ ስማችን እየጠፋ ነው ያለ ወላይ ስማችን እየጠፋ ነው በጣም እንዲ ወደ ራሳችሁ ተመለሱ። እንዲ ስንት እኔ አሁን ብዙዎችን አመለከታቸዋለሁ። ተስኒታ እንዲህ ነው። አሁን የሆነ ቤት አለ ክርስቲያኖች ቤት ወላ፣ አንድ ቀን በየቦታው ስትሄጂ እኔ ብዙ ጊዜ አንድ ቀን የሆነ ነገር በየንትኒቱ በቀኒቱ ልክ በታቦታቸው በዛ ነው ሁልጊዜ የሚጸልዩ። እኔ በጣም ታዝቢያቸዋለሁ። ግን የተወሰነ ነው። ታስር አንድ ሙስሊሙን ቤት እንዴት ነው? ታስር አንድ ወደ የተከከለኛው ዛሬ ሀዲስ እየተማረች ዛሬ ሀዲስ እያስተማረች ነገ ጧት በሌላ ከምትመጣ እከሌ እንደዚህ ነው እከሌ እንደዚህ ነው ትላለች። ነገ ደግሞ በዛው እንትኑ መጽሐፍ ቅዱስ የሚማሩ በዛ እንዲ ገብታ እያየኋት በሌላ ከምትመጣ ደግሞ እንደዚህ ነው መድሃኒዓለም እንደዚህ ያርጎ ምን ይበላት። አያገባንም። እኛ ወላሂ አያገባንም። ነገ ጧት እሱ ነው የሚወስድሽ። እሱ ዘንድ ነው የምከጁ። እናት አባት የራሱ አይጠቅሙኝም። ደኔ ይወል ይወለዱኝ

ምክንያቱም ተጅል ነገር እንዲወጣ ስላደረገች እኔ ምስክር ሆናት አለሁ። ግን እጅ ላይ ምስክር ነገር አለ የለም? ወላ እጅ ላይ ምስክርነት የለም። ካቴም መጠፍ ነው የሚመሰከርብሽ። እኔ አላቅሽ፣ አንቺ አታቂ። የምንተዋወቀው ስደት ላይ የምንተዋወቀው፣ በስልክ በአካል እንተዋወቅ፣ ቤተሰቦቻችን አይተዋወቁ፣ እናትና አባቶቻችን አይተዋወቁ። ግን ደግሞ በምትተዋወቅ ያለች በስልምና ስትተዋወቅ ያለች አዎ፣ በክርስትና ሁሉም ማንኛውም ሴት ትተዋወቃል። ግን ደግሞ ስማችንን አናጥፋው፣ ስበሳችን ማለት ነው። ወላሂ ስበሳችን ስማችንን አናጥፋው። ተጮኩባችሁ አውፍ በሉኝ። ወደ ራሳችን እንመለስ። እዚህ ቶክቶክ መንደር ላይ እኔ ሁሉንም ሰው እንከታተል፣ በስነ ስርአት እናክብራቸው፣ እንውደዳቸው። ግን ደግሞ በእነሱ የተነሳ የሰው ስም አታጥፉ። ሃይማኖታችሁን የሚነካ ነገር አትናገሩ። ይቼ በፈጣሪ ስራ አትግቡ። ሰውን አላ ስባኖታ የሰጠው ውበት እንጂ ገንዘብ ልብስ ብቻ ነው የሚቀይረው፣ ብያቸዋለሁ። አሁንም ደግሞ ነገሮቻለ አረጋግጭ፣ ልብስ ብቻ ነው የተቀየረው። መልክ የሚሆነው ቁመና የሚሆነው ሁለ ነገር ያው ነው። ውፍረት ተጨምራለሁ፣ ምክንያቱም የተመጣጠነ ምግብ ስለምበሩ ውፍረት ትጨምራላችሁ። አንድ በ የሆነ ነገር ፊትላ የሆነ ነገር ታለብሽ፣ አስራ አምስት ዱቄት ትለቀለቂበታለሽ፣ ሰው ትመስል ያለሽ ይሄ ብቻ ነው የላነገሩልሽ። በገንዘብሽ የምታረጊ አፍንጫሽን አቀጥዩ ፀጉርሽም የፈረስ ፀጉር ተጨምር ያለች እንጂ የተፈጥሮሽን አትጨምርበትም። እሱ ሲሰጥሽ ነው። ምናችን ነገር ወደ እሱ ተመላሽ ነው። ሁላችንም ግን መጀመሪያ ራሳችንን ምንድነን ብለን እንጠይቀው። ነገ ምንድን ነው ለበተሰብ፣ ያ አገር ገብተሽ ነገ ምንድን ነው? አሁን እኛ አገር ላይ ብዙ ነገር ሽርክ እየበዛበት ነው፣ በሙስሊሙ በክርስቲያኑ ምንድነው? እናት አባቶቻችን የምናስተምረው ዘህል ሌላ ቦታ ላይ የተዘፈቁት እናት አባቶቻችን ምንድን ነው? ምንነሳቸው ነው ምንላቸው? እንዴ እንደዚህ ነበሩ እንደዚህ ነበረ። የውሻሸት የዩቱብ ህይወት እያስተልናስተምራቸው ነው እንዴ! አይደለም የምናስተምረው ሙስሊሙም ሆነ ክርስቲያኑ ይሄ ምናት፣ ይሄ ሀራም ነው፣ ይሄ ሀይል አለው ብለን መለየት አለብን። ሁላችንን ሙሽ ሙስሊሞች ብቻ ክርስቲያኑ ሁሉ ይሄ እናቴን ተዚህ ተዝ ተዝን ነገር የተለየ ነው። ይሄ የፈጣሪ ትእዛዝ አይደለም። ተዚህ ተዝ እንታረም ብለን መመለስ ያለብን እኛ ነን። እነሱ እኮ ዘው እንደ ተፈጠሩ ናቸው። ወላይ ወንጀለኞች እኛ ነን፣ እነሱ አይደሉም። እነሱ ደህና ናቸው። ንጹሕ ልብን ያላቸው ንጹሕ አንዴ በትን ያላቸው ምክንያቱም አያውቁም። የሚያስተምራቸው ሰው የለም። ያንን ድሮውን ይዘው ነው የሚዞሩት። እኛ ግን እያወቅ እያወቅ ነው ምንድነው የሚባለው ቴክኖሎጂ ነው የሚነትሩት። እሱ ተቀይሯል በማንም ነገር በምን መሰልክሽ ሁሉም ነገር ተማሪያለ። ሰው ፈልግሽ አይደለም ሙስሊሙም፣ ክርስቲያኑ የሚያስተምርሽ የራስሽ ስልክ ነው። ሰው እንኳን ራሱ ከፍለሽ ራሱ ከፍለሽ ለመማር ተፈልግሽ የበለጠ እውቀት ለመጨመር እንጂ ራስሽ ስልክ ሁሉም ነገር አለለች። በስልምና በክርስትና እናት አባትሽን ተጅ ነገር ለማውጣት አንቺን ወደ ራስሽ ለመመለስ ስልክሽን ተጠቀምሽበት፣ ብዙ ነገር ይመልስልሻል። እንዴት እንደምትኖሪ እንዴት ህይወት ንደምትእንት እንደምትዩ ማለት ነው። ነገጣት ልጅሽ መታስተመሪ ስትልሽ ምንድን ነው የምትያት? አይ ቲክቶክ መንደረ ከ ከሌ ጋር እየተሳደ ያደብኩ ነበር ነው እንደምንላቸው አይደለም። የሆነ ነገር ላይ የምንማርበት እኮ ብዙ ነገር አለ። ብዙ ህቶችን አግኝተንበታል። ይህንን ቲክቶክ በተብዙ አዘቅ የወደቁ ህቶቻችንን የምንመልስበት ይሆናል። እንሻላ በአላህ ፍቃድ ግን ደግሞ ሁላችንን አብሮ ገደል የሚሰድ ነገር አንነጋገር ማለት ነው። እንዴ በጣም ከባድ ነው። ወልደህ አውዝ ቢልን ሲጠሩት ወዲ ራሳችሁ ተመለሱ ሁላችሁ ማለት ነው እስካንዴ እራሳችንን ራሳችንን እናረመው ስለሳችን እንተራረም፣ ሁላችን ነው ማለት ነው። ትንሹም ትልቁም እዚህ አረብ ሀገር የመጣሰው ትንሹ አይደለም፣ ሁሉም ተልቁ አቅሙን አውቁ። ሁሉም ትዳሩ ሞክሮት ትዳር ያልሞከረው ትምህርት ላይ ኑሮ ነው የመጣው ተሳልይ የለም።

እንደዚያ ስለሆኑ ወደ ራሳችን እንመለሱላችሁ ማለት ነው። ለማንኛውም ሰላም ናችሁ። እግዚአብሔር ይመስገን። በክርስቲያን ጎን ሆነና አሚና ብዙ ነገር ከክርስቲያን ኦርቶዶክስ ከሙስሊሞች ሁሉ እና መልክ አስተላልፋለች። አሚናዬ፣ እናመሰግናለን። ክበርልን እንሆንሻለን። ሁላችሁም እንዴት ነው አዳረ ሁለው፣ አሁን እንግዲህ ወደ ስድስት ሰዓት ምናምን እየተጠጋሉ፣ እንደዛ ነው ይመስለኛል። ሁላችሁም እግዚአብሔር ይጠብቃችሁ በያላችሁበት። እግዚአብሔር ክፉ ነገር ይጠብቀን እንደ ሰው። እግዚአብሔር እኮ የሚፈጠረውን ምንም ቢሆን ምንም ሰው ሊቀይረው አይችልም። እግዚአብሔር ነው ምላችሁ። ሰው ስለቀይረው መልካችን ምናችን የምንቀይረው ወይም ቀለም ቀብተ ጫጉራችን ወይ ቀለም ቀብተ ወይ ጃ ተፈጥሯዊ ውበት የለም፣ ምንም ብናደርግ ምንም። እግዚአብሔር የፈጠረው ጊዜ የምንሄደው እግዚአብሔር እየፈጠረልን፣ ብቻ ጊዜ ምንሄደው እግዚአብሔር እየሰጠን፣ ሌላ ምንም ይዘናል ስጋችንም እዚህ ጥለን ነው የምንሄደው። ዛሬ በስጋችን የምናምነው ሰዎች ምንም ይሄ ስጋ ወፍረሽም ቀጥነሽም ቢሆን የፈለገ ነገር ለምን አይሆንም። ስራችን ነው ይዘን የምንሄደው እንጂ ስጋችን ይዘን አንሄድም። ይሄንን እወቁ። እኛማ እንደ እግዚአብሔር ወይም ሰው ጠርጥረሽ ወይም የሆነ ነገር ብናደርገው

በቃ ይህ የተፈጥሯዊ ነገር ነው። እስቲ ተፈጭቶ ስሚንቶ የደረ ስንት ኬሚካል ስንት ነገር ተደርጎበት ድንጋማ የሆነውን የውሃ ተጨምሮበት ለጊዜው ስሚንቶ ይቦካል። ለጊዜው ግን ድንጋማ የሆኑን ሲደርቅ የራሱ ድንጋይ ነው። ምንም ነገር ቢደረግ የራሱን ከለር አይቀይሩም፣ መልኩን አይቀይሩም። እስቲ ብሎኬት ይሰራል ስንት ነገር ሲሚንቶ ሲደረግበት ምንም ነገር ብጨምሪ ከለሩ በምንም ታምር አይቀየርም። ምክንያቱም የተፈጥሮ ተፈጥሮ ነው። ማንኛውም ነገር እስቲ ድንጋያው እዛው እዛው ሆነችው ቤት ይለስኑበታል፣ ቤት ይሰሩበታል። ግን ራሱ አይቀየሩም። ይሄ እግዚአብሔር የፈጠረው ነ እግዚአብሔር ላ እጅ ላይ አለ። ምክንያት አይደለም የምንኖረው ሁሉም ነገር ያለምክንያት አይደለም የሚቀመጠው። ድንጋይ እራሱ ያለምክንያት አይደለም የሚቀመጠው። አያችሁ፣ ይሄ የፈጣሪ ስራ ነው። ይዛችሁ የምትሄዱት እዚህ ጋር ይዛችሁ ልብሳችሁን፣ ቀይራችሁ ሕይወታችን ስጋችን ለማኖር ነው እንጂ ወደ ፈጣሪ መኖር አይደለም። እኛ አሁን ዛሬ የምንሰራው ምግብ፣ ገንዘብ፣ ሁሉንም ነገር ልብስ የምንገዛ ወርቅ እንኳ ወርቅ ዘንድ ወርቅ ይሄ ስንት ነገር ፈተና ተደርጎበት ነው እንግዲህ ወርቅ የሚመጣው። ይዜን አንሄድም። ይህንን አስቡ። እዛቸው የምትሄዱትን ነገር ቢኖር እዚች ምንድን ላይ የምትሰሪውን ነገር ብቻ ነው ወይሳጣት ወይስ ጥሩ ስራ። ብዙ ጥሩ ጥሩ ሰዎችን ለምንድን ነው የሚሞቱት ይመስላችኋል? እግዚአብሔር እዚች አለም ላይ እንዳይሰቃይ ለስጋ ብሎ እዚህ ጋ እዚች እንደዛ ነው መስቦ ይሄ ቃል ላይ ታስቦ ሳይሆን፣ እኔ በራሴ ግምት እያወራች ነው። የትኛው መጽሐፍ ላይ ሌትሉን ትችላላችሁ? እግዚአብሔር ለስጋው አንዳንድ ጊዜ ፈቅዶ ወዶ ነው እግዚአብሔር የወሰደው። እኛ ለምንድነው ጥሩ ሰው ክፎቹ ማይሞቱት ለምንድነው ጥሩ ሰው የሚሞቱ ብለን የምናስበው? ጥሩዎች በቃ ለስጋው ይሄ ስጋው እዚህ ጥለው የሚሄዱት ነገር ለምን ይሰቃያል ብሎ ነው እግዚአብሔር ወይም በድንገት ወይም የሚመማርገውበት የሚመስለው እራሱ እግዚአብሔር የሚወደው ነው። እግዚአብሔር ያልወደደውን ደግሞ መቼም የትም ቢሆን የትም ው እንሰቃያለን። ኃጢአት ውስጥ እንገባለን። ያንን ከኃጢአታችሁ ውስጥ ስ ተቆጥሮ አንዳንድ ጊዜ የምታደርገውን ነገራቶች አገናዝቦ እኛ እኮ ስደተኞች እኮ ለሰው ራሱ ጸሎት ደዋ ብናደርጉ እኮ ሰውን ልናዳን እንችላለን። ምክንያቱም ያለነው እሳት ውስጥ ነው፣ እሳት ውስጥ ነን። እሳት ከምናለው ካፌስ ያንን እሳት ለማብረድ ፈጣሪ ወይ እስቲ፣ እቺ ታማሚ ወይም ከመንገድ የሳተችው ሴትዮዋ ወይም ሰውየውን እስቲ፣ አንቲ እኔን ምክንያት አድርገኝ እስቲ ወደ ቦታው መልሶ ብላችሁ ጸሎት ራሱ ብታደርጉ በጸሎት እግዚአብሔር የሚሰማቸው ሰዎች ናቸው። አገር ላይ ያሉት ራሳቸውን እንደፈለጉ የፈለጉትን እንቅልፍ ይተኛሉ፣ የፈለጉትን ይበላሉ፣ ሲፈልጉ ይሄዳሉ፣ ሲፈልጉ ይተኛሉ። እና እኛ ግን ያለንበት ህይወት በጣም ከባድ ውስጥ ነው ያለ ነው። በስተሽ ስላጠገብሽ ብቻ ብር ስላለሽ ብቻ አይደለም መኩሪያ የሚያኮራሽ የእግዚአብሔርን ማንገድ ይዘሽ ብቻ ነው ማኩራሽ። ጥሩ ነገር ይዘሽ የሚያኮራሽ ነገር ነው እንጂ ብር ስላለሽ እኔ በዛ አላምንም። እና እስቲ ወደ ቦታቸው ተመለሱ። ቅድም እንዳልኳቸው ደግሞ እዛ ቦታ ላይ የሚቀመጡ ድንጋይ ብቻ ነው መብርሃንን። የማይቀየር ድንጋይ ብቻ ነው ሳሆኑ የማይቀየር በልጅነት እድሜ ሁላችንም እናውቃለን። እኔ ራሱ በራሴ የራሴን ፎቶ የድሮ ተማሪ ያለው ቅርብ ጊዜ ነው ግን ይሁን የዛሬ አስራ አምስት ዓመት የዛሬ አስራ አንድ ዓመት የዛሬ የዘጠኝ ዓመት አይቼ ፎቶ እንዲህ እንደዚህ ነበርኩ እንዴ ብዬ ራሴን የማየ ሴት ነኝ ማለት፣ የማይቀየር እዚህ መንደር ላይ የማይቀየር ድንጋይ ብቻ ነው። የምትቀየሪው ደግሞ ፈጣሪ ፈጣሪ ያስቦልሽ።